የአህመድ ልጅ ቲክቶክ ላይ ዘዛፈን አየዋት። እኮ ሀጂ፣ አላህ ይግደላት። አንተ ውስታዝ ነኝ ትል የለ ወይ? ለምን አያሃ። ተበርቸ ሰላም፣ እኔማ ስትመጣልኝ ጉዷን ሊብዬ ነው። አየኸው? ታዲያ ምኗን? ጉዷን ነዋ። ሌላ ምን ሌላ? አየኸው ነገር አለ እንዴ? እኔ ሌላ ምን ያለው? አረ ሀዲስ ለማየት ፈልጌ ቲክቶክ ገባው። ከዛ እሷ እየዘፈነች መጣች። ጉዷን ሊብዬ እስከ መጨረሻ አየኋት። ይህን የተፈጠረው አንተ ሀዲስ ልታይ ገባ እሷ የዘፈነች መጣች። ጉዷሌ ብለስ እስከ መጨረሻ አየኸው? ምን ወደ መጨረሻ ከተወበተች ብለህ ነው? እኔም ማለ መክራት ነው እንደ ወንድም። የአንተ አፍ ለምክር አይሆንም፣ በስድብ ነው የሰለጠ ነው። ትሰማኛለህ? አርፈ ተቀመጥ። ነገሩን የባሰ ታብካከዋል። እሺ፣ እርስዎ የምከሯት ልጅቷ መካሪ አላጣችም። ተበርቸ ሰላም፣ ጥሩ መካሪን ናጣችው። ጥሩ መካሪ አግኝታ ቢሆን ድሮ በተመለሰች። እኔ ግን ለአንተ አርፈ ተቀመጥ፣ ቦታውን ያልጠበቀ ምክር ከስድብ ነው

አልተረፍ አንተ አልተረፍ። ዝም ብሎ ነው እንደው። ወይ አይጡ አስቸገረኝ። እቺን መርዝ ቀብቻታለሁ፣ አሁን ይሰጠዋለሁ። የደሃ ቤት መቼ ማየጥ ይበዛዋል? አይጥ ደሞ ሀብታም ደሃ ይላል እንዴ? እቺ ላይ ሀቅ አለ ነገሩ። አይጥ ሀብታም ደሃ ይለምስ። እኔ ማይጥ ባህሪ ነኝ ያለ የአይት ባህሪ ነው ያለ። ዋበላ ሀብታም ነው ብዬ አልወደውም፣ አንተ ደሃነ ብዬ አልጠላሃም። አሁን ዋበላ ሲመጣ መኪና አለው ብለው ነው ስነሸረፋ ልነጠፍል ሲሉት ይደብረኛል። ዋበላ ምንም አያቅም አልተማረምስ እኩል እያንዳንዱ ሰው እንደውም ዋበላ በላ ደወለልሁት፣ ደወላ ሄሎ ዋበላ ነኝ። አውቄዎታለሁ ጋሼ ትንሽ የሆነች ጥያቄ ነበረች፣ አፈር ልጠየቅ? ጠይቁኝ። የተወሰነ ገንዘብ ባንክ ቤት አስቀምጬ ወለደ እና ትንሽ ግራ ገባ። አደለም፣ አደለም፣ የእርሶ ብር ባንክም ቢቀመጥ ይወልዳል፣ ቤትም ቢቀመጥ ይወልዳል። ተራቢ ነው፣ ይራባል። የኔ አሁን ትላንትና ሁለት መቶ ብር ነበረኝ ዛሬ ግስቂሴ ስገባ አምስት ብር ሆኗል። በአንዳንዱ ደግሞ ተበርቼ ሰላም። በተፈጥሮም ክንችራ ያለ አለ፣ የትም ቢያስቀምጡት ይወልዳል።

ሰሊ ቤት አርገ እየመጣሁኝ እኮ አሁን አይደለ፣ እየሰማህ ነው፣ እየሰማህ ነው። አንተ ሬሳ እያየህ ነው አይደለ? ይኸው እኔ ተቸገርኩ። እስኪ ውሰዱትና ወይ በሁለት ኪሎ ፌጦ ወይ በውሻ ቀይሩኝ። እስቲ እኔ አልቻልኩም። በዚህ ላይ ተቃጠልኩኝ። የመካፕሌና ምልጦት በእግሮ የተባልኮ ልጅ አንተ አይደለ? አዎ፣ አንተ አንተ ሬሳ አንተ እርኩስ እሺ፣ እኔ ም ምን ምን በምን ይስተካከሉ ይሁን። እስቲ እኔ እኔ እኔ ስልክ ይጎረጉራል፣ እየተረገመ ቤት ይደውላበት እኮ ነው። ቤት አሁን ሴቶቹን እንትን ና ዋይ ሚራ ተፈላ፣ የአንዳንድ ሚስቶች ሸር ደግሞ ተመልከተው። ተደግፈና ነግራለን። ምን ብቻ ራስሽን ጠብ እንዳይልሽ፣ ሌላው ቀላል ነው።

አንተ ይሄ ክኖር ብዬ ጨመርኳችሁ። በቀደም አፕሉን የፈረንጅ ድንች ነው ብለሽ ሰርተሽ አሁን ደግሞ ምን ጨመርሽበት ምግብ ውስጥ? ፍርፍር ብለው ደግሞ የኢትዮጵያ ፍርፍር፣ ይሄ ፍርፍር አለ ብሎ እንዲህ ምግብ ውስጥ ይሄንን የጨመርሽው፣ ይሄ እኮ ቸኮሌት ነው። አይደለም። ታዲያ ምንድነው ይሄ? ወጥ መስሪያ ነው። ወጥ መስሪያ። አዎ፣ ኩኖር ይባላል። ወይኔ

ትንሽ ሄዶ ጉልበቴ ነው የሚያዞርኝ። ደህና ነኝ፣ በጣም አመሰግናለሁ። አብሬ ሸቄራው ራይድ እየሰራ ወደ ጨለማው ግባ ሲል ወንድሜ በዚች ጋ ገባ፣ እዚች ታጠር ቤቱ በዚህ በዚህ በውስጥ በዚህ በኮብልስቶን ምን ምን መንገድ አኔ በዚህ በኮብልስቶን በጨለማው ማንም ስትመለስ ጥበቃ ብቻ ነው ወይ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው ተጠራጣሪ ነው ነው መጠራጠር ግድ ነው። በአሁን ሰዓት ከፍቷል የሀብታሞች ሳክስ ይገርምሻል፣ ከቢስትሮ ተነስቼ ነው እዚህ የደረስኩት። ባለፉ አምስት ቪት ነው ወደ ውጭ ዩኒቨርሲቲ ያድርጉት እና ዱባይ ኔክስት ዊክ ከተምችን ዱባይ እንሄዳለን። እና እዛ ጋር አምስት አይፎን አምስት አይፎን እዛ ጋር ሰደቃ ሰጥቼ ነው የተመለስኩት። ይገርምሻል፣ ስልኬን ተመለው

ወንድ ሆኖ ነው እዚህ ድረስ ተከትለኝ የመጣው ወንድም ሴት የላኩ ጅብ አይፈራም። እዛ ጋር መልክ ልስራ ብዬ ኮ ነው የተከተልኩ። ና መነጸሯና ጃኬቱን ሙሰሩ፣ ስልኮን ሙሰሩ። ሲሞም ብቻ። ይሄ ደግሞ ከባድ መኪና ሹፌር ለሆኑትና ፍቃድ ላላቸው ሼር አድርጉላቸው። ሰላም ፋሚሊ እንዴት ናችሁ? ዛሬ ደሞ በፓርቲቱ ከች ብለናል። የኢትዮጵያ መንጃ ፍቃድ የተሳቢ ያለው ሲሪየስ የተሳቢ መንጃ ፍቃድ ያለው ሁለት ሰዎችን ይፈልጋሉ። ሁለት መኪኖች አሉ ቁመው የሚጠብቁ መታችሁ መንዳት ከፈለጋችሁ ተወላሽፋችሁ መኪኖች